ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተመንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10 በመቶ ቅድሚያ ክፍያ ከ900 ሽብር ጀምሮ ከባለ አንድ መኝታ እስከ ባለ ሶስት መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያና በ10 ዙር አከፋፈል እንካ ችሁ ብለናል። አራት የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጅንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 0979789 ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። የደቡባዊ አፍሪካ መሪዎች ከዲሞክራሲያዊት ኮንጎ ሰራዊታቸውን ሊያወጡ ነው። ከአማጽያን ጋር የሚፋለመውን የኮንጎ መንግሥት ለመርዳት ነበር፣ ከሁለት ዓመት በፊት ሰራዊታቸው ወደ ምሥራቅ ኮንጎ የተሰማራው። ያም ሆኖ ኤም 23 አማጺ ቡድን እየጠነከረ ከመምጣቱ ጋር በርካታም የሀገሮቹ ወታደሮች መገደላቸው ትልቅ ትችትና ተቃውሞ አስነስቶባቸው ቆይቷል። አሁን መሪዎቹ ከውሳኔ የደረሱት 16 አባላት ያሉት የደቡባዊ አፍሪካ የልማት ማህበረሰብ በሐራሬ ጉባኤ መጥራቱን ተከትሎ ነው ተብሏል። ያም ሆኖ ሀገሮቹ ምንም እንኳን ሰራዊታቸውን ቢያስወጡም የልማት ማህበረሰቡ በኮንጎ ዘላቂ ሰላም እንዲመጣ የሚደረገውን ጥረት ወይም ደግሞ የሚያደርገውን ጥረት አጠናክሮ እንደሚቀጥል ከመግለጽ ውጪ በትክክል ለምን ጦራቸውን እንደሚያስወጡ በዝርዝር አልተናገሩም። በሩዋንዳ ይደገፋል የሚባለው ኤም 23 አማጺ ቡድን ከቅርብ ጊዜ ወዲህ ግስጋሴውን በማጠናከር በማዕደን የበለጸገውን አብዛኛውን ምስራቃዊ ኮንጎ መቆጣጠሩ ይታወሳል። ባለፈው ጥር ግዙፉን ጎማ ከተማን ሲቆጣጠር በተካሄደው ውጊያም 19 የሚደርሱ የደቡብ አፍሪካም፣ የማላዊና የታንዛኒያ ወታደሮች ተገድለዋል። ይኸው የኮንጎ ጦርነት ወደ ቀጠናዊ ግጭት እንዳይሸጋገር የተለያዩ ወገኖች ስጋታቸውን እየገለጹ ሲሆን ሲሆን በአንጻሩ ወታደር የላኩ ሀገራት የውስጥ ተቃውሞና ትችት እያስተናገዱ ናቸው ይባላል። የፊሊፒንስ የቀድሞ ፕሬዚዳንት ሮድሪጎ ዱቴርቴ በዓለም አቀፉ የወንጀለኞች ፍርድ ቤት የእስረኞች ማቆያ መግባታቸው ተነገረ። ዘሄግ ኔዘርላንድ በሚገኘው የአይሲሲ እስረኞች ማቆያ መግባታቸውን በተመለከተ በርካታ ወገኖች አስተያየት እየሰጡ ናቸው። የቀድሞው ፕሬዝዳንት ፊሊፒንስን ለስድስት ዓመታት አንቀጥቅጠው እንዳልገዙ ሕዝባቸውን እኔ ብቻ ነኝ አድራጊና ፈጣሪህ እያሉ የፈለጉትን እንዳልሾሙ እንዳልሻሩ፣ የጠሉትን እንዳላሰሩናም እንዳልገደሉ ዛሬ በጠባቧ እስር ቤት መገኘታቸው ለዓለማችን አምባገነን መሪዎች ትልቅ ትምህርት ነው ብለዋል የዱቴርቴ ተቃዋሚ የነበሩ አንድ ፖለቲከኛ። ዱቴርቴም ዓለም አቀፉ ፍርድ ቤት የእስር ማዘዣ ካወጣባቸው በኋላ ነው ፊሊፒንስ አውሮፕላን ማረፊያም በቁጥጥር ስር የዋሉትና ችሎቱ ወዳለበት ዘሄግ ኔዘርላንድ የተወሰዱት። ክሳቸው ደግሞ በስልጣን ላይ በነበሩበት ጊዜ በጸረ አደንዛዥ እጽ ዘመቻ ስም በሺዎች የሚቆጠሩ ሰዎች እንዲገደሉ አድርገዋል የሚል ነው። ዱቴርቴም ሀገሪቱን ከአደንዛዥ እጽ አዘዋዋሪዎች ማጽዳታቸውን ሲገልጹ የሰብአዊ መብት ተሟጋቾች ደግሞ ወጣቶች ያለ ተጨባጭ ማስረጃ እየተያያዙ በግፍ ይደበደቡና ይታሰሩ እንደነበር፣ ፍርድ ቤት ሳይቀርቡ እንዲሰወሩና እንዲገደሉ ተደርገዋል በማለት ይከሷቸዋል። ዓለም አቀፉ የወንጀለኞች ፍርድ ቤት በሩሲያ ፕሬዝዳንት ቭላድሚር ፑቲን እና በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ተመሳሳይ የእስር ማዘዣ ማውጣቱ ይታወሳል። የፊሊፒንስ የቀድሞ ፕሬዝዳንት ዱቴርቴ 80ኛ ዓመት የልደት በዓላቸውን በአይሲሲ እስር ቤት ለማክበር ተዘጋጅተዋል። የአሜሪካም የልዑካን ቡድን ሞስኮ መግባቱ ተነገረም። በሳውዲ አረቢያም በተካሄደው የአሜሪካና የዩክሬን ባለሥልጣናት ስብሰባም ኪቭ የ30 ቀናት ተኩስ አቁም ለማድረግ መስማማቷን ተከትሎ ነው የአሜሪካ ልዑካን ቡድን ወደ ሞስኮ ያቀናው። የአሜሪካን ልዩ ልዑክ ስቲቭ ዊትኮፍ ሩሲያም የዩክሬንን የ30 ቀናት የተኩስ አቁም ሀሳብ እንድትቀበል ያግባባሉ ተብሎ ይጠበቃል። የሞስኮ ባለሥልጣናት ጊዜያዊ ተኩስ አቁም ለዩክሬን ጦር ኃይል ትንፋሽ መስጠት ካልሆነ በቀር ምንም ፋይዳ የለውም በማለት ቀደም ሲል ሐሳቡን ውድቅ ማድረጋቸው ተመልክቷል። የአሜሪካን ልዑካን ቡድን ሞስኮ የገባው ፕሬዝዳንት ቭላድሚር ፑቲን ጦርነቱ በጋመበት የከስክ ግዛት ጉብኝት በሚያካሄዱበት ጊዜ መሆኑ ታውቋል። ፑቲን ከጦር አዛዦች ጋር ተገናኝተው የተነጋገሩ ሲሆን ሰራዊታቸው የግዛቲቱን አብዛኛውን ክፍል መልሶ መቆጣጠሩን በተመለከተ ማብራሪያ እንደሰጧቸው ዘገቦች አመልክተዋል። የካስክ ግዛት አብዛኛው ክፍል በዩክሬን ይዞታ ስር መቆየቱ ይታወሳል። የሳውዲውን ስብሰባ ተከትሎ የዩክሬን ፕሬዝዳንት ዜሌንስኪ በቀጣይ ሩሲያን የማግባባት ሥራ ወይም ኃላፊነቱ የአሜሪካ ስለመሆኑ ገልጸዋል። የ30 ቀናቱን ተኩስ አቁም ሀሳብ እንድትቀበል የማድረጉ ኃላፊነት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው አሁን ኳሷ በሩሲያ ሜዳናት የሚል አስተያየት ሰጥተዋል። አሜሪካም ጦርነቱን ለማቆም ብቸኛው መንገድ የሰላም ስምምነት ስለመሆኑ እምነት እንዳላትም ገልጸዋል። ፕሬዝዳንት ትራምፕም ቢሆኑ ተኩስ አቁም ይደረሳል የሚል ተስፋ እንዳላቸው በመግለጽ ከሩሲያ ጋር ማለቅ ያለባቸው በርካታ ጉዳዮች መኖራቸውን ጠቁመዋል። ከዚያ ባለፈም ሩሲያ ላይ ጫና ለመፍጠር የሚያስችሉ አማራጮችንም እየተመለከቱ እንደሆነም ገልጸዋል። አማራጭ ያሏቸውን መፍትሄዎች ባይዘረዝሩም አንዱናም ዋናው የገንዘብ ማዕቀብ ሊሆን እንደሚችል ታዛቢዎች ገምተዋል። ትራምፕ ምናልባትም ከፑቲን ጋር በስልክ ለመነጋገር ተይዟል የተባለው እቅድ ከተሳካም ከአንድ አይነት ውጤት ሊደረስ እንደሚችል ይነገራል። በሩሲያና ዩክሬን መካከል ውጊያው ተጠናክሮ መቀጠሉን ዘገቦች አመልክተዋል። በሌላ በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከበርካታ ሀገሮች ጋር የንግድ ጦርነት መክፈታቸው ተሰማም። በአውሮፓና በሌሎች አገራት ላይ ተጨማሪ ታሪፍ ለመጣል ዝተዋል። ትራምፕ ወደ አሜሪካ በሚገቡ የብረትና የአልሙኒየም ምርቶች ላይ የ25 በመቶ ተጨማሪ ታሪፍ እንደሚጥሉ ማስጠንቀቃቸውን ተከትሎ የአውሮፓ ህብረት የመልስ ምት ሰጥቷል። ጀልባዎች፣ ሞተር ብስክሌትና ውስኪን ጨምሮ 26 ቢሊዮን ዩሮ በሚያወጡ የአሜሪካ ምርቶች ላይ ከመጪው ሚያዝያ ጀምሮ ታሪፍ ለማሳረፍ ዝቷል። በተለይ ትራምፕ ከአውሮፓ ሀገሮች ወደ አሜሪካ በሚገቡ የአልኮል መጠጦች ላይ የ200 ታሪፍ ለመጣል መዛታቸው አምራች ኩባንያዎችን ክፉኛም አስደንግጧል ነው የሚባለው የአውሮፓ ሀገሮች በአሜሪካ ውስኪ ላይ የ50 በመቶ ታሪፍ ሊጥሉ ማቀዳቸውን በመቃወም ነው ትራምፕ የ200ውን እርምጃ ለማሳረፍ ለማረፍ ያስጠነቀቁት አንዳንድ የአውሮፓ ሀገሮች ወይም ደግሞ የአውሮፓ አምራቾች የአልኮል መጠጦች ታሪፍ ትልቅ ጉዳት እንደሚያስከትል ስጋታቸውን እየገለጹ ነው። ትራምፕ ቀደም ሲል ከካናዳና ከሜክሲኮ አልፎም ከቻይና ጋር የንግድ ጦርነት ውስጥ መግባታቸው ይታወቃል። ካናዳ ለምሳሌ አሜሪካ ለጣለችባት የ25 በመቶ ታሪፍ ምላሽ ከዛሬ ጀምሮ ከአሜሪካ በምታስገባቸው 30 ቢሊዮን ዶላር በሚያወጡ ምርቶች ላይ የ25 በመቶ ታሪፍ እንደምትጥል ይፋ አድርጋለች። ጠቅላይ ሚኒስትር ጀስትን ትሩዶን ተክተው ስልጣን የሚረከቡት ጠቅላይ ሚኒስትር ማርክ ካርኒ ከትራምፕ ጋር አዲስ የንግድ ስምምነት ለመድረስ ዝግጁ መሆናቸውን ገልጸዋል። ሆኖም ስምምነቱ የካናዳ ሉዓላዊነትን ያከበረ ከሆነ ብቻ ነው ብለዋል። ትራምፕ ምንም እንኳን በሂደት የአሜሪካ ብረታ ብረትና አልሙኒየም ኢንዱስትሪ እንዲበለጽግ እፈልጋለሁ ቢሉም የሚጥሉት ታሪፍ ሸማቹ ማኅበረሰብ ላይ ተጽዕኖ ያመጣል ሲሉ ተንታኞች እየገመቱ ናቸው። ኩባንያዎች ከውጭ የሚያስመጧቸው ምርቶች ላይ የተጣለው ታሪፍ እንዲነሳላቸው ለትራምፕ ጥያቄ እያቀረቡ መሆኑን የአሜሪካን መገናኛ ብዙሃን ዘግበዋል። ትራምፕ ትላንት የአየርላንዱን ፕሬዚዳንት በቢሮቸው ተቀብለው ባነጋገሩበት ጊዜ ከጋዜጠኞች ለቀረበላቸው ጥያቄ በደንብ እንጂ ሲሉ ታሪፍ መጣላቸውን እንደሚቀጥሉበት ተናግረዋል። ትራምፕ ከቻይና በሚገቡ ምርቶች ላይም የ20 በመቶ ታሪፍ መጣላቸው አይዘነጋም።

ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ ሼራተን ሆቴል ሳይንስ ሙዚየም ቤተመንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10 በመቶ ቅድሚያ ክፍያ ከ900 ሽብር ጀምሮ ከባለ አንድ መኝታ እስከ ባለ ሶስት መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያና በ10 ዙር አክፋፈል እንካ ብለናል አራት የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ በውብ መንደራችን የከርሰ ምድር ውሃ የእሳት መቆጣጠሪያ መዋኛ ገንዳና የልጆች መዝናኛ ስፍራ ስታንድ ባይ ጄነሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጂንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 0979789292 ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ